የዛሬውስ ጉድ ነው። አያችሁ የቤቲን ነገር መጨረሻ፣ ሁሌም እንደዚህ ነው። ምክንያቱም ምን ማለት ነው የምፈልገው ፍቅርን በአመፅና በጉልበት ልታሸንፉት አትችሉም። እኔ ከዚህ ድራማ የተረዳሁት ይሄንን ነው ማለት ነው። እና ምን ቢሆን ጥሩ ነው፣ ኪራ ቀለበት አስርልሻለሁ ብሏት ነበር፣ ባለፈው የወሰዳት በተቃራኒ እያንዳንዱ ሚስጥር እሷ ለማድረግ የፈለገችውን ብዙ ነገር ከአንድነት ነው የሰማው። ከአንድነት ሰምቶ ነው ቀለበት አስርልሻል ብሎ በተቃራኒ ለጽናት ለማድረግ የፈለገው ማለት ነው። ምክንያቱም ያ ሁሉ ሲያደርግ የነበረው ጽናትን ከህይወቴ ብንብለሽ ጥፊ ከህይወቴ ውጭ ልኝ ብሎ ጽናትን ሲያስፈራራት፣ ጽናት ደግሞ የእውነት መስሏት ደንግጣ እኔ ከአንተ ጋር ያለውን ነገር ለመጋፈጥ ዝግጁ ነኝ አለችው ማለት ነው። ሰላም፣ ሰላም! ውድ ሀገሬ ልጆች በያላችሁበት ስፍራ የእግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከአገር ውጭ በዓለም ዳርቻ ያላችሁ እግዚአብሔር አምላክ ይጠብቃችሁ። ለዚህ ቻይናል አዲስ ይሆናችሁ ላይክ ሼር ሰብስክራይብ በማድረግ ቤተሰብ ሆኑ አዳዲስ ቪዲዮችን አዳዲስ መረጃዎችን በምለቅበት ሰዓት እንዲደርሳችሁ ሰብስክራይብ እያደረጋችሁ ተቀላቀሉ ማለት ነው የምር አሁን ላይ በጣም ነው ደስ ያለኝ ማለት ነው እኔ በዛን ጊዜም በሰራት ቪዲዮ ጥርጥር ያለውኝ ቀለበት ላስርልሽ እኮ ነው እንዳንች የሚወደኝ ሰው እስከዛሬ ድረስ አላየሁም አላገኘውም አላት ማለት ነው ኪራ ለቤቲ ቤቲ አላመነችም እኔ እኮ ቤቲ ነኝ እውነትህን ነው የኔ ኪራ ተመለሰ ብላ በጣም በደስታ ነው እንትን ያለችው የፈለደቀችው ማለት ነው ነገር ግን በዛን ሰዓት ጽናት በጣም ነው የከፋት። ጽናት የከፋት ምክንያት አብረው በቃ ተቀፋፋው ሲያወሩ አብረን ነው የምንወጣው ዛሬ ምሳ ጋብዝሻለሁ ሲላት በጣም ነው የተናደደችው። በቃ ኪራ የሆነ ነገር አድርጋብኝ ነው እንጂ ኪራ በፍጹም ይሄን ሊያደርግ አይችልም ነው ያለችው። ጽናት ምንም ነገር ይሁን አብረን እንጋፈጣለን፣ ግን ከእኔ አትራቅ፣ አንተ ከእኔ ስትርቅ እኔ በጣም ነው የምጎዳው፣ ሰባብረህኛል እኮ ብላ ልታስረዳው ብትሞክርም ኪራ አውቆ ነው በዛን ሰዓት ያን ሁሉ ድርጊት እየፈጸም ያለው ለማን ለጽናት ብሎ የተናገረ ነበረ። ቀለበት ራሱ አስርልሻለሁ ብሎ በተቃራኒ እያንዳንዱ ሚስጥር ከአንድነት ለካም ሰምቷል እሱ እያንዳንዱ በምን ምክንያት እንደዚህ እንደምታረግ በምን ምክንያት እንደምታስፈራራ እያንዳንዱን ነገር ሰምቶ ሁሉንም ነገር ልክ ጽናትን በቃ እንደማይፈልጋት ነው ያስመስለው በጽናት ፊት ላይ ያው፣ እኛ በጽናት ቦታ ብንሆንም ግራ ነው የምንጋባው፣ እውነት ለመናገር ማለት ነው። እንዲህ በቅስፈት እንዴት ኪራ እንዴት ሊቀየር ቻለ? እውነትም ፍቅሩ ተመልሶለት ነው? የእውነትን፣ በቃ እኔን በድጋሜ ሰባብሮ ሊጥለኝ ነው። አይ በፍጹም እኔ ማጣራት አለብኝ ብላ ከተከራየችበት ቀጥታ ወደ ኪራ ተመልሳን የመጣችው ጽናት ማለት ነው። ጽናት የመጣችበት ምክንያት ያሉትን ነገር እያንዳንዱ ነገር ለማጣራት ነው የመጣችው። ዞሮ ዞሮ ግን እውነተኛ ፍቅር መቼም እንደማይበተን በዚህ አጋጣሚ እወቁ ማለት ነው። ስለዚህ ፍቅር ስላመጽን ብቻ ብር ስላለን ብቻ ጉልበት ስላለን ብቻ ሊሆን አይችልም። ለተወሰነ ጊዜ ልትጋፍጡ ትችላላችሁ። ቤት ያው ለተወሰነ ጊዜ ተጋፍጣለች። ለተወሰነ ጊዜ ጽናትን አናዳለች ነገር ግን ዞሮ ዞሮ እውነት መቼም ተደብቃ አትቀርም፣ ማለት ነው። አያችሁ ደስ የሚለው ነገር እና ደግሞ እናንተ ስላፈቀራችሁ እናንተ ብቻ ስላፈቀራችሁ የምትወዱት ፍቅረኛችሁ ደግሞ የማያፈቅራችሁ ከሆነ ዞሮ ዞሮ እንዲህ ነው የሚሆነው ማለት ነው። ስለዚህ የአንድ ሰው ልብ የሁለቱም አንድ ካልሆነ በስተቀር ፍቅር መቼም ሊጸና አይችልም ይበታተናል ማለት ነው። እዚህ ጋ የተረዳሁት ነገር ቢኖር ማለት ነው። ስለዚህ በጉልበት በአመፅ በመደባደብ የተለያዩ ነገር በማድረግ ፍቅር ሊበተን አይችልም እውነተኛ ፍቅር ማለት ነው። እና ከጽነ ድራማ የተረዳሁት ነገር ቢኖር ይሄ ነው ማለት ነው። እናንተስ ምንድን የተረዳችሁት አስተያየታችሁን በኮሜንት አስቀምጡ። ዞሮ ዞሮ ያው ጽናትና ኪራ አንድ እንደሆኑ ነው የቤቲ ቀለበት ወደ ጽናት እንደዞረ እርግጠኛ ነኝ። ያው አሁን ላይ ቤቲም በጣም ስላበደች ኪራን ከቤቴ ውጪልኝ አላት። እያንዳንዱ ሚስጥር አንድነት ስትነግረው ውጪልኝ፣ በፍጹም እዚህ እንዳላይሽ፣ ውጪልኝ ሲላት እኔ በፍጹም አልወጣም፣ ከአንተ ሌላ ሰው ማየት አልፈልግም፣ በጣም ነው የምወድክ፣ በጣም ነው ማፈቅር፣ በፍጹም አልወጣም ብላ አሁን ላይ ቤቲ በቃ ለይቶላታል፣ በቃ አብዳለች። እንደውም አንድነት ናት ከመሬት አንስታት ይዛት አክን ቤት ትውሰዳት፣ የት ትውሰዳት? ያው አልታወቀም፣ እሱም በሰፊው የምናየው ይሆናል። አሁን ላይ እኔ እርግጠኛውኝ የምናገረው ነገር ለቤቲ የታሰበው ቀለበት ወደ ጽናት ዞሯል። ምክንያቱም ቤቲ ያደረገችው ድርጊት እያንዳንዱ ሚስጥር ከአንድነት ሰምቷል። ማን ኪራ ማለት ነው። ሰምቶ በጣም ነው ያዘነው፣ ምክንያቱም እሱ ጽናትን ሊያጣ አይፈልግም፣ ጽናትም ኪራን ልታጣ አትፈልግም እና በሁለቱ መካከል ደስ በሚል ፍቅር ውስጥ እያሉ ነው የበጠበጠቻቸው ቤቲ ማለት ነው። ቤቲ የበጠበጠችበት ምክንያት ኪራን የራሷ ለማድረግ ነው። ኪራ ከዚህ በፊትም እንደማያፈቅራት እንደማይወዳት ተናግሯል ማለት ነው። ያው ድራማም ቢሆንም ከአንዴም ሁለቴም ተናግሯት ነበሩላችንም ሰምተናል። ነገር ግን ዞሮ ዞሮ ጽናትና ኪራ አንድ መሆናቸው ደስ ብሎኛል። ጽናትም ደግሞ ያንን ድርጊት እሱ በሚያደርግበት ሰዓት በጣም ተናዳ፣ በጣም ራሷን እንደውም ስጠጣ ነበረ እና ሆሜም ደግሞ ሲያጽናናት፣ ምሩም ደግሞ ስታጽናናት ነበር መጨረሻ ላይ እዛ የምጠጣበት ቦታ ላይ ከእሷ ጋር ናሆሜ ነበር። ጥላህኝ ሄድ፣ እሱም ሰክሮ እኮ ነው ህይወቴን ምስቅልቅልቅል ያደረገው ህይወቴን ያበላሸው፣ እዛ ሲኦል የሆነ ቤት በፍጹም አልሄድም። ለቤቲ እሱ ቀለበት ሲያደርግላት በፍጹም እኔ ቆሜም አላይምም አልሄድም። ጥላህኝ ሄድ ስትለው ናሆሜ፣ ናሆሜ በፍጹም አንቺ እንደዚህ ሆነች ጽናት፣ እኔ ጥይሽ አልሄድም አለ። ከዛ አብረ ቁጭ ብለው ሳለ ኪራ ደወለ ማለት ነው። ምን ልታረግ ደወልክ? ምን ፈልገን የደወልኩ አሁን ደግሞ ብሎ አናገረው ማለት ነው። ናሆሜ ኪራን ማለት ነው። ከዛ ጽናትስ ሲል ጽናት አለች ለምን ፈለካት አለ ማለት ነው። ምክንያቱም ናሆሜ በጣም ተናዷል። ናሆሜ የተናደደበት ምክንያት ጽናትን አፈቅርሻለሁ ብለው ሁለቱም አፈቅርሻለሁ ነው ተባብለው ጽድት ያለ ህይወት ከጀመሩ በኋላ በቃ ለቤቲ ስል ጽናትን የተዋት መስሎት ናሆሜ በጣም ተናዷል። ከዛም በኋላ ቀጥ ብሎ መጣ ያሉበት ቦታ ማለት ነው የመጣው ማነው ኪራ ማለት ነው ኪራ ለጽናት ያስብላታል ቤቲን ቀለበት አስርልሻለሁ ያለው ይሄ ጉድ ይሄንን ነገር ስለሰማ በዚህ አሁን ቀለበት አስርልሻለሁ ባለበት ቦታ ላይ እያንዳንዱን እውነት ማለት ነው ማነች አንድነት ታወጠዋለች በዛን ሰዓት ዞሮ ዞሮ ለማን ነው የሚሆነው ቀለበቱ ለጽናት ማለት ነው ምክንያቱም በጣም ቤቲ ዋሽታለች አንደኛ ሁለተኛ ህይወታቸውን አመሰቃቀለች ሶስተኛ ደግሞ ፎቶ በማንሳት ራቁት ሻወር ስትወስድ ፎቶ በማንሳት ህይወቷን ለማመሰቃቀል ለማዋረድ ጥረት አድርጋለች እና ብዙ ነገሮችን ያበላሸችው ቤቲ በዚህ አጋጣሚ ፍቅራቸውን በተነች። እንዲሁም የራቁት ፎቶ በአንድነት አስነስታ እበትናለሁ አለች። በጣም አስፈራራች። ነገር ግን እያንዳንዱን ነገር የሰማው ኪራ አውቆ ቀለበት አስርልሻለሁ ብሎ በተቃራኒ ደግሞ እንዲህ እንድትሆን አደረገ ማለት ነው። አያችሁ እውነተኛ ፍቅር መቼም ቢሆን መቼም ቢሆን ሊበተን አይችልም። ከዛ ከሰከረችበት ቦታ ሄዶ ናሆሜ ጋር ነበረች። ናሆም ለምንደዚህ ታደርጋለህ? ከእሷ መጠጥ ጥታ እንደማታቀ መጠጥ እኮ ጠጥ አታውቅም። ይህን እያወቅህ ለምንድን ነው እኔን ድርጊት የምትፈጸመው? ብሎ በጣም ተናዶ ሲናገር እና፣ ምን ትሁን አንተ? ለቤቲ ቀለበት አስራለሁ ስትል ምን ታድርግ? እሷ ላይማ መፍረድም አይቻልም። እንደዛ እያፈቀርችክ እኮ ነው፣ እኔን ድርጊት የተናገርከው። እንዴት እንደዛ ትላታለክ? ብሎ ናሆሜም ሲከራከርላት ነበረ በጣም ሲከራከርላት ነበረ። ከዛ ሷም እኔ አልሄድም እናንተ ሂዱ ስትል ኪራ ደግሞ ደግፎ ይዟት መጣ ማለት ነው። ከምጠጣበት ደግፏት ይዟት መጥቶ ከላሱ ላይ ያስተኛት። ከዛ ተኝታ ስትነቃ አጠገቧ ኪራ ነበረ። ምን ትሰራለ ከዚህ ስትል አይ ምንም ነቃሽ ወይ ሲላት፣ አዎ ነቅቻለሁ አለች። ከዛ በኋላ ሂጂና ስራ አግዣት አንድነትን ሲላት፣ እሽ ብላ ተነስታ ስራ እያገዘች እያለ ፑፓውን ብትሉ ቄጤማውን ብትሉ በቃ የሌለ ሞቅ ሸብረቅ ደመቅ ብሏል ቤቱ። ከዛ በቃ ትቀበላቷላችሁ ቤቲ ትመጣለች፣ አለ። ቤቲ መጣች። ከመጣች በኋላ ሰብሰብ ብለው እየሳሉ አንድነትን ተነስተሽ እስቲ አውሪ አላት። አንድነት ደግሞ ይሄን ድርጊት ሁሉ ያደረኩት አንደኛ ልጄ ስለታመመብኝ ልጄን ለማሳከም ያህል ልጄን ያለማጣት ያህል ነው ተቸግሬ ነው ብላ በጽናት እግር ላይ ወደቀች፣ ይቅርታን ጠየቀች። እንዲሁም ደግሞ ከሁሉም ነገር ነፃ እንደሆነች አሁን ላይ ያለውን ነገር በውስጡ ያለውን ነገር ለኪራ በመናገሯ በአደባባይ በነሱ ፊትም በመናገሯ አሁን ላይ ነጻ ሁናለች። አንድነት አንድነት ማለት ማስረሻ ነው የመጀመሪያ ስሟ ነገር ግን እዚህ ሰራተኛ ሆና ስሰራ አንድነት ነው የሷ ስም፣ እና ያለውን ነገር ግልጽ አርጋ በመናገር እኔ መጀመሪያ ስሜ ማስረሻ ነው ግን እዚህ ስመጣ ነው አንድነት ተብዬ የምጠራው። ላደረኩት ድርጊት ሁሉ ጽናትዬ ይቅርበልኝ። እኔ እዛ የሰማሁት ታሪክ ሌላ፣ እዚህ ያየሁት ታሪክ ደግሞ ሌላ ነው እና በዛን ሰዓት ቤቲ ምንድን ያለችኝ አንድ ሰራተኛ መታ ጽናት የምትባለው መታ ህይወቴን አመሰቃቀለችው ልጅ ልጅን ገደለችብኝ፣ ፍቅሬን ቀማችኝ ብላ በዛን ሰዓት የኔ ቢጤ የነበርኩኝ ጎዳና ተዳዳሪ ነበርኩ። ይሄን ነገር ስትነግረኝ እኔም ደግሞ ለቤቲ አዘንኩላት። በዛን ሰዓት ትረዳኝ ነበራለች ማለት ነው። በዛች ቅስፈት ውስጥ ደላላው ከቤቲ ጋር ስለሚገናኝ ከዛም በኋላ ቤቲ ደግሞ እዚህ እንድትመጣ አደረገች ማለት ነው። ቤቲ እዚህ እንድትመጣ ቤቲ አንድነት እዚህ እንድትመጣ ያደረገችው ጽናትን ለመበቀል ነው። ጽናትን ከኪራ ለመለየት ማለት ነው። ከዛ ያለው ነገር ሁሉ ይሄን ያህል ብር ከፍልሻለሁ አድርጊ ስትላት ያው ምን ታድርግች? ምስኪንናት ያለቻትን በሙሉ አደረገች ማለት ነው። ካደረገች በኋላ ተጸጸጠች። በጣም ነው የቆጫት ለምን አደረግኩ እስክትል ድረስ ማለት ነው። ምክንያቱም የምታየው ነገር ሁሉ የሚያሳዝን ነው። እዛ የሰማችው ታሪክ ሌላ፣ እዚህ መታ የምታየው ታሪክ ሌላ። ምንም በማታቀው ጽናት በማህል ተሰቃየች ማለት ነው። ግን ልጅ እኮ የሞተው የጽናት ነው። ፍቅርም የተቀማችው የጽናት፣ በጣም የተሰቃየች ያለችው የጽናት። ነገር ግን የሌለውን ታሪክ እዛ ነግራት ይችን አንድነትን አሳምናት፣ መጨረሻ በስተ መጨረሻም ኪራን እቀማሉ ብላ ብትጣጣርም ደስ የሚለው ነገር እውነት ተደብቆ አይቀርም፣ እውነት በግልጽ በአደባባይ ወቷል። ዞሮ ዞሮ ኪራና ጽናት አንድ ሆነዋል። በጣም ደስ ብሎኛል። አሁንም ቤቲን ከቤት ውጪልኝ ያላት ማለት ነው። እና እስቲ እንደተለመደው አስተያየታችሁን በኮሜንት አስቀምጡ። የዛሬው ቪዲዮ ይሄንን ይመስላል። በያላችሁበት ስፍራ ሰላማችሁ ይብዛልኝ። ስለነበረን ቆይታ እጅግ አድርጌ ነው የማመሰግነው። ቤቲ ያው አክን ቤቲድ የቲድ ያው የምናውቀው ነገር የለም በሰፊውና ያለን ባይ ባይ